የምናስቤበት እንዲሁም ደግሞ ከአንዳንድ ነገሮች አንጻር የራስ የሆነ ውሳኔ ላይ ደርሻለሁኝ። ትናንትና ያው ብዙ መንገዶችን ወይም ደግሞ ብዙ ነገሮችን በቻልኩት አቅም ያለ ክርክር ለማስረዳት ሞክሬ ነበረ። በቃ ነገር ነገር ስህተት ሁሉ ና አቅም እያጠረኝ ነው። በላይ እኔ አቅም ከዚህ በኋላ አይፈጠርም፣ አይቻልም። በቃ በቃ፣ ከእነሱ ጋር ተነጋግሩ። የወሰንኩት ውሳኔ ነው። ፕሊዝ እኮ ከእነሱ ይበልጣሉ። የተፈጠረውን በቃ ሁሉም የተፈጠረውን ነገር ወደ ቤት የለመንኩሽ እንኳን ልብሽ እንትን አይልም። ነው አፍቃሪ የምትለው ናት። ልጁታ መጀመሪያ እየተጣላሽ ልጅ ማለት ነው ሩታ ያፍቃሪ። ኖ ኖ ሩታ ሰደበች አለች ሩታ። መጀመሪያ ለምን ሰደብሻት ብላ አለች። ኮከረ ሸዊት ጋር እያወራች አይደለ ያለች። አሁንም እየተከራከረች ያለች ልጅ ናት ደስላይ ነው ያለች። ሸዊት ጋር አይደለም እሷ ሳትሆን ሩታ ሰደብ። እነሱ እኮ ለምን ሰደብሻት ብሎ ነው የመጡት። ሩታ እንደሰደብኳት ነገር እኮ መጀመሪያ ሰደብ እሷናት እኮ እና እዛ ነው ያለች። እሷ ስትነግራቸውን የመጡ ልጆቹ ወደ አንቺ ለምን ተሰደብሽ ያሉሽ፣ እዛ ነው ያለች ልጅ። ማሰጠሮ ይቀበለኝ እንዴ ተሰደብኩኝ እንዴ በፈጠሩ ተሳደብሽም ከኔ ጋር እኮ ነው እያወራን የነበረ በሀሳብ እኔ እራሱ እንደ ትክክል አይደለሽም እያልኩ ከአንቺ ጋር እየተከላከርኩ ነበር። ከዛ በመሀል መታ ተሳደበች። እኔ ከአንቺ ጋር እየተግባባን ነበረ እየተግባባን ነበረ በምን ምክንያት ነው ምናምን እያልኩሽ፣ ከዛ መታ በመሀል ተሳደበች

ደውዬላት ነበር ልጆቼ ልጆቹ ላስ ምንድን ነው ላግባባቸው እነሱ ጋር ስራራዳ ስግባባ እነሱ ጋር ከሆነ ነው ነው እኮ እነሱ አይደለም ነው ከዛ እዚህ

ከመረብ ጋር ኮላብሬሽን ይጨርሳሉ ግን እንጦና እዚህ ብንጨርስ ያለው ጉዳይ

ሽውት የት ናት? ሽውትን ጥሯት። ሽውት ተምሳ ነበር ሄደ ገኛ መውጣት አለመውጣት ሲሆን መጀመሪያ ልጆች መረጋጋት አለባቸው። እዚ ጋር የሚካሄደውን ንግግር ሁሉ ማስማት ና ማዳመጥ አለባቸው። ተረጋግተው ካልመጡ እዚ ጋኛ ለማንም መፈልፈው ወይስ መነጋገር ያለበት እዛ ጋ እኮ ኮሜንት እያየቸው አረለከታ